ሰላም ሰላም፣ ውድ ተመልካቾቻችን እንዴት ናችሁ? ሰላም ናችሁ? ሰላም በያላችሁ ቦታ ይብዛላችሁ። እንኳን ወደ ጋሹ ላይት የዩቲዩብ ቻናል በሰላም መጣችሁ። ዛሬ እንደምታዩት ዲኤስ የሚለውን ይሄኛውን እስቶቭ እንዴት እንደምንሰራው እና ውስጥ ላይ ያለውን ኮኔክሽን እንዴት እንደምንሰራ እንደምታዩት እና እዚህ ጋር ብሬከር፣ አውቶማቲክ ብሬከር ሁለት ብሬከር ያስፈልጋል እዚህ ጋር እና እዚህ ጋር። ከዛ ባሻገር ደግሞ እዚህ ጋር ያለውን ሬጂስተር እንዴት እንደምናስገባለት። የምናይ ነው የሚሆነው። ኦልሞስት እንደምታዩ እዚህ ጋር ሸክላ ገብቶለታል። የዚህ ደግሞ በጣም ደስ የምለው ነገር ቦዲው ቶሎ ብሎ አያልቅም፣ ምክንያቱም ይህ ሸክላ ሙቀት እንደ ብረቱን ሙቀት እንዳያገኘው እንደምታዩ ሸክላ ወደዚህ እንዲ የወጣ ነውና ለዛ ሙቀት አያገኘውም ቦዲውን እና በጣም አሪፍ የሆነ ስቶቭ ነው። በጣም ጥንካሬም አለው እና ይ እንዴት አድርገን እንደሚሰራ ኮኔክሽኑን እናለም ማለት ነው። እና ለዚህ የዩቲዩብ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ እና ቪዲዮ ከተመቻችሁ ላይክ አድርጉ፣ እንዲሁም ደግሞ ለሌላ ሰዎች ሼር አድርጉ። እና መሰገናለን አሁን ወደ ስራው ነው የምንሄደው። ሄደው ይሄን አሁን እንዴት ነው የምናደርገው? ሬጅስተር አለን 07 ሬጅስተር አለ እንደምታዩት፣ እና ወራጅ እና ኮኔክተር እና አውቶማቲክ ብሬከር አለን እና እነሱን ነገሮችን እንዴት አድርገን ነው የምንሰራው። ወራጅ ስትቆርጡ እንዴት ነው የምታደርጉት? እንደምታዩ ትንሽ ትንሽዬ ትንሽዬ እንዲህ ለክታችሁ እንዲህ ለክታችሁ ወይ ደግሞ እንዲህ በመጠንም ታይታችሁ መቅ ትችላላችሁ። እንዳነሳ አድርጋችሁ ትቆርጣላችሁ። ከዛ አንድ ጨምራላችሁ። በራሱ ልኬት እንደምታዩ ሁለት ሰርተን ማለት ነው፣ ሁለት ሰርተናል። ከዛ እናደርጋለን፣ ትንሽዬ እናደርጋታለን እንጂ

አያችሁ። ከዛ ሆነ ከተጫፋን ቆረጥ ቆረጥ እናደርጋለን፣ እጃችን እንዳይወጋ። ከዛ ምንድነው የምናደርገው? ከዛችን ወደ ውስጥ እናስገባና ዘንድ ቻጥፋ ሽካስ ካስገባን በኋላ እንደምታዩት ሽካስ አስገብተን እዚህ መጠምጠም ነው። እንዲበራፍ ላይ በዚህ በኩል እንደዚህ አድርገን ጠምጥመናል ማለት ነው። በጣም ባሪፍ ሁኔታ እንዲሆን ጠምጥሟል። ከዛ በዚህ በኩልም አንዱን እንጠመስመዋለን በዚህ መልኩ የሁለቱንም ጨርሰናል ማለት ነው። የሁለቱንም ጨርሰናል እንደምታዩት። ከዛ ይሄኛው ለዚህ ይሆናል። ልክ እንደዚሁ ደግሞ ለዚህኛው እናዘጋጅለታለን ማለት ነው። የሆነ ቀደም ብዬ እንደምታዩት ሁለት ሬጅስተር እንዲያረግ ካዘጋጀን በኋላ እንድች እንወጥረዋለን። እንዲህ አድርገን ይሄ እዚህ ጋር ጫፍ ነጫፍ ይዘን እዚህ ጫፍ ነጫፍ ይዘን ትንሽ እንወጥረዋለን ማለት ነው። እዚህ እዚህ ጋር እንደምታዩት ሸክለው ሸክለው እዚህ ጋር የተበረበረ ቦታ ይታያቸዋል። እዚህ ጋር ሁለት ቀዳዳ ታያችሁት፣ በዚህ በኩል ይሄው እዚህ ጋር እና እዚህ ጋር አለ። ከዛ በሱ ነው ወራጁ የሚወርደው ማለት ነው። ሰርተው የአንደኛውን በዚህ መልክ ሰርተን ጨርሰናል። ቀጣይ ደግሞ የዚህኛውን የሁለተኛውን የሚሰራውና ትንሽ ምናልባት የኛው ሬጅስተር ስታስገቡ እንደዚህ ሊያስቸግራችሁ ይችላል፣ ግን ያው ከሰርጋችሁና አስገቡት እና በዚህ መልኩ ጨርሰናል። ቀጣይ የዚህኛው እሳ በዚህ በኩል ያለው እንደምታዩት ትንሽ ቀዳዳው አልተበሳለትም፣ ልክ እዚህ ጋር እንደተበሳለት አይነት እዚህ ጋር አልተበሳለትም እቺኛው ማለት ነው ከፍ አርጋችሁ ሸክለው ሳይሰበርባችሁ እንዳርጋችሁ ትበሳላችሁ ማለት ነው። ይሄው አንድ ተበስቷል። ከዛ ደግሞ አንደኛውን ተፈጋን በስዋለ በጣም ጫንዳክሉ ሸክለው እንዳይሰበርባችሁ ሁለተኛውንም በዚህ መንገድ በስተነዋል ማለት ነው ከተናረጋው የነዚህ ሰው ነው። ውድ ተመልካቾቻችን ይሄው ሁለቱንም በዚህ መልክ ሰርተን ጨርሰናል፣ እና ቀጣይ የምናደርገው እናደርገው ምንድነው ከስር በኩል ያለውን ይሄ ምን አልበት እንዲህ የቆመባችሁ ሲያስቸግር በኋላ ሳስነካው ይወርዳል፣ ችግር የለውም እና ሁለቱንም ይሄው እንደዛ አድርገን ሰርተን ጨርሰናል። ቀጣይ ምን እናደርገው ምንድነው ከስር ያለውን የኮኔክሽን አሰራርና ብሬከሩን እንዴት እንደምናስገባ እሱም እናየውናል። ውድ ተመልካቾቻችን እንደምታዩት አሁን ምንድነው የምናደርገው ብሬከር ኦልሞስት እናስተካክላለን ማለት ነው። የብሬከሩ እችኛው ሁለቷን ገመድ እችን ሁለቷን ገመድ አንዱን እዚ ውስጥ እንከተዋለን አንደኛውን እዚ ውስጥ እንከተዋለን ማለት ነው። ከዛ በኋላ ምንድነው የምናደርገው ከዚህ ውስጥ አውት የሚወጣውን ከዚህም አውት የሚወጣውን እዚ እናስገባለታለን። ከዛ በኋላ ከዚህኛው አንድ ሻንት እናደርጋለን፣ ከዚኛው አንድ ሻንት እናደርጋለን። እሱን ደግሞ እንዴት እንደሆነ እስቲ አብረን እንየው። ከዛ ምንድን ነው የምናደርገው እችኛዋን እዚህ ላይ ጨምረና ሲሆን አሰርናት ማናው። እችኛዋን ከዛ አሁንም ይሄኛውን እናስራለን ከዚህኛ ጋር ይሄው ሁለቱንም አስራኝ ጨርሰናል ማለት ነው። ከዛ ምንድነው የምናረገው የዚህኛው አውት አውት አንዳንድ ይቀረናል ማለት ነው። አውት ፎቶ ከዛ የሱ እንደው ምንድነው የምናረገው አንዳንድ እናስገባለታለን እናውጣለታለን ማለት ነው። ከዛ እናረጋለን ይሄኛው ለዚህኛው ቦታ ይሆናል፣ ይሄኛው ደግሞ ለዚህኛው ቦታ ይሆናል ማለት ነው። እሱን ደግሞ አብረን የምናይ ይሆናል እና እስኪ ቀጣዩን ደግሞ እንስራ። እዛ እንደዚህ ኮኔክተሩን እናስገባለታለን። ኮኔክተሩን በደንብ ገፋ አድርገን ካስገባን በኋላ ይሄኛውን አውትፑቱን የሆነ ደምጣት፣ ይችኛዋ ሰማያዊ ኢንፑት ነች፣ ከሶኬቱ የመጣች ኢንፑት ነች፣ ፓወር ነች። ከዛ በኋላ ኦን ስታረጉ ይችኛዋ አውትፑት ሰጣለች። ይሄን አውትፑቱን የዚህ ሰማያዊ አውትፑት እችን ቀዩ እናገኛለን። እሷን እናስገባታለን። ከዛ በመቀጠል የምናደርገው ምንድን ነው? እችኛውን ቀዩ ሽቦ እንደምታውቅ፣ እችን ቀዩ ሽቦ ከዛኛው ብሬከር የወሰድነው ነው። የኮኔክተሯን በደንብ ገፋት አድርጉና ከዛ እቺ ሽቦ ከዛኛው ብሬከር ሻንቲ አደረግን። ያ ማለት ላይክ እንደ ኒውትራል ማለት ነው። ኒውትራል ነው፣ ቀጥታ ነው ከዛኛው ከሶኬቱ ያገኘው። ከዛ ያው ፌዙ በዝኛው ሻንት አድርጎለት መጣ። ያው ምናልባት ግድግዳ ላይ ብዙ ጊዜ ሲሰካ ኒውትራልና ፌዝ ይገለባበጣል። ለዛ ነው አሁን ይሄን ሲስተም የሰራውላችሁ ግን ምጣር ላይ ኮመን ሲሆን ፌዝ ሁሉ ጊዜ ኮመን ነው የሚሆነው፣ እና ፌዙ ለብቻው ነው ብሬከር ውስጥ የሚገባው። የኛውን ግን ስቶቭ ስለሆነ ስለምነቀል ስለምሰካ ለዛ ኒትራልና ፌዝ ሁሉ ጊዜ ይቀያየራል። ለዛ ነው ይህን ሲስተም የሰራሁት። ከዛ የኛውን እንደዚህ አድርጋችሁ ከሰራችሁ በኋላ ቀጣዩንም የሚሰሩት ኦልሬዲ ሁለቱም ሽዋልቋል። ቀጣዩ የሚሰሩት በሱ ሽቦ እና በዚህ በነዚህ በሁለቱም ሽቦ ማስራት ይቻላል። ኮኔክተር ያስገብታችሁ ከዚያ ይህም ፓውዝ አርጋችሁ አቁማችሁን በቀላሉ ማየት ትችላላችሁ ማለት ነው። እና እንደዚህ አርጋችሁ ሰርቻችሁ ቼክ ማድረግ ችላላችሁ። እስቲ እስከ መጨረሻው ደግሞ እንየው። እና ይኸው በዚህ መልኩ ኮኔክሽኑን ጨርሰናል፣ ሰርተናል። ኦልሞስት እንደምታዩ በጣም በአሪፍ ሁኔታ እና ቀለል ባለ መንገድ እንደዚህ አድርገን ሰርተናል ማለት ነው ኦልሞስት ለዚህ የሚያስፈልገው ሁለት ነጥብ አምስት ገመድ ቅድም እንደነገርኳችሁ ኮኔክተር እና አውቶማቲክ ብሬከር እና ገመድ የእኛው ኬብል ሁለት ነጥብ አምስት ኬብል አለ እሱ ገመድ የእኛው ጥቁሩ በተጨማሪ ደግሞ ወራጅ እና ሬጂስተር ነው በዚህ መንገድ መስራት ትችላላችሁ ማለት ነው ቀጣይ የምናደርገው ምንድን ነው ይህንን ቼክ ማድረግ ይሆናል። ማ ነው እሱ? ቼክ እናድርገው። ኦረዲ ጨርሰናል በዚህ መልኩ። ከዛ ምንድን እናደርገው? ውስጥ ሰክተናል። ከዛ አበረን ሁለቱንም ብሬከሮችን እንደምታዩት የጭስ መውጣት ጀመረ። አዲስ ሪጅስተር ስለሆነ ነው። ከዛችኛው ሽቦ ምናልባት እየወጣባችሁ የሚያስቸግርባችሁ ከሆነ ልክ እሳስነካው ወደ ቦታው ይመጣል። ከዛ እናንተ ቀስ አድርጋችሁ በያዛችሁት መፍቻ ጫን ጫን ማድረግ ትችላላችሁ ማለት ነው። በስርዓት እንደዚህ እንዲቀመጥላችሁ እንዳይወጣባችሁ እንደዚህ ማስቀመጥ ትችላላችሁ እና ይቀመጣል። እንትን አይነ አያስቸግራችሁም። ይኸው እንደምታዩ በጣም ለስለስ ነው የምለው እና በዚህ ሁኔታ ስቶቫችን ሰርተን ጨርሰናል ማለት ነው። ውድ ተመልካቾቻችን እጅግ አድርገን እናመሰገናለን ስለተከታተላችሁ። ኤን ቻይናል ሰብስክራይብ አድርጉ፣ ላይክ አድርጉ፣ እንዲሁ ነው። ለሌሎች ደግሞ ሼር አድርጉልን። መልካም ጊዜ ይሁንላችሁ። ሌላ ጊዜ በሌላ ነገሮች እንገናኛለን። ቻው ቻው።